ላይፋችሁ የየራሳችሁ ነው። በቃ ፍቅር ላይፋችሁ የየራሳችሁ ነው ግን ሰላም አውርዱ። ላይፍ ላይ ዘልቅ ይችላል ካሰብሽ ሰው ጋር አይደለ። ሁለታችሁም የየራሳችሁ መንገድ ጀምራችሁ ሊሆን ይችላል ግን እዚጋ ሰላም በጣም ጠይቀልኝ። ዳኒ ያሪ ታጅራ ላይ አዲስ ህይወት ጀምር ያለው በቃ ሰላም ይሰጥቶኛል ብላ ብለሻል፣ አይደል? ለምን እሱ ጋር ትቆይም? እዚህ ምን ታደርጊያለሽ? ዳኒ ቆይ፣ አረ ተረጋጋ። ስማ ሮኛል በቃ ምን ይላል? በቃ ሰላም ክሪቃቀኝ። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ በሌላ ቪዲዮ መተናል። ዛሬ የመጣንበት ዋና አላማ ያው ፍቅረ ማርያም አለ ካጠገቤ። አይ ቲንክ በሰው ላይፍ ውስጥ ገብተናል የሚባለው ብቻ እጃችንን አስገብተናል ሳይሆን ያው ነገሩን የተሻለ ለማድረግ ነበረ ተወሳሰበ ነገር ያ ነገሮች እናስተካክላለን ብለን ነገሮች ተወሳስበውብናል። እና እሱን አንዳንድ ጉድፎችን ለመንቀል ነው እንግዲህ ዛሬ የመጣ ነው። እንደኛ ሀሳብ ያው ጽጌና ዳኒ በመሃል ትንሽ አለመስማማት ተፈጥሮ ነበረ። ማለት ይህ ጽጌ በጣም ዳኒን ወደማይሆን ስሜት ውስጥ እያስገባችሁ ነበረ፣ እራሱ ለማጥፋት እስከመሞከር ድረስ ማለት ነው እና በዛ መሀል እኛ ገብተን ያው ዳኒ ያለበትን ሁኔታ አይተን፣ ማንም ሰው የተጎዳውን ሰው ነው የሚያዳለው፣ ለተጎዳ ሰው ነው የሚያዳለው። እና በዛ ሰዓት ላይ ዳኒ የነበረበት ሁኔታ ደስ ስለማይል፣ ያው እኛም ለሱ ደግፈን ከዛ ሙድ ውስጥ እንዲወጣ ብዙ ነገር አድርገናል። ግን ነገር የውን ስናየው አሁን ባለበት ሁኔታ ስናየው ሁለቱ ወደ ነበረበት ሁኔታ ቢመለስ ቢመለስ ጥሩ ነው። አዎ አትሊስት ቢፈጠር አሪፍ ነው ብለን እናስባለን። እስቲ እንግዲህ ዋናው አላማው ዳኒ ከነበረበት ሙድ መውጣቱ ነው እና እና ወደ ቀድሞ ላይፋቸው ወደ ቀድሞ ፍቅራቸው ቢመለሱ ብለን አስበን ነው ዛሬ የመጣ ነው እና ሁለቱንም እንግዲህ ጠርተናቸዋል። እዚህ ልናስታርቃቸው እሞክራለን። ያው እንግዲህ ምንም ይሉ ይመስላል። ያው ሁለቱም ጥጋብ ነገር አለባቸው። አይ ሁለቱም ጥጋብ አለባቸው። ይህ አለ ላይ ተሸንፍ ያለው ላለ ማለት ሁለቱም ትንሽ ሊኮሩ ይችላሉ። ሐሳቡን ያመጣው ሳንተ ስለሆነ ሙሉ ጫናው ራስ ገነ፣ ችግር የለውም። እኔ በተቻለ መጠን ሞክራለሁ እንግዲህ ሁለቱንም ለማግባባት እሞክራለሁ። ግን ያው ትንሽ ሊከብደን የሚችለው ምንድን ነው ሁለቱም አለ ላይ ላለ መሸነፍ ሲሉ እንቢሉ ይችላሉ በሚለው ነው እንጂ ሌላ ነገር የሚከብድ አይመስለኝም። ሁለቱም ጋር እኔ እንደምረዳው ከሆነ ሁለቱም ጋር ፍላጎት አለ፣ የመዋደድ ፍላጎት አለ ግን አሁን አንደኛው ወዲሻለው ካለ የተሸነፈ ይመስለዋል። አንዷም እንደዛ ካለች የተሸነፈች ይመስላታል። እሱ ነገሩ ነው ትንሽ ሊያወሳስበን የሚችለው እንጂ ሊያወሳስበው የሚችለው እንጂ ሌላው ቀላል ነው ብዬ አስባለሁ። ነገሮችን እንፈጥራለን ብለን እናስባለን። እስቲ ሁለቱንም እናወራቸዋለሁ። የሁለቱንም ስሜት በደንብ ለመስማት እንሞክራለን። ምክንያቱም ገለልተኛ ብንሆን ይሻላል ብለን አሰብን አሰብንና ገለልተኛ ሁነን ነው አሁን ሁለቱንም ጠርተናቸዋል፣ እየጠበቅናቸው ነው። እንግዲህ ከሁለቱ ቻው ኮሮቱ ማን ደፈቅላለ ፀጋዬ መጣሽ እንጂ

ትግርኛ ጓደኛ እንትን ይኸውልሽ። ጽጌ ምን አለ መሰለሽ፣ አሁን አንቺንም እናውቅሻለን። ዳኒም በጣም ቤስት ፍሬንዳችን ነው እና ያው በመሃላችሁ ነገር ተፈጥሯችሁ መሀላችሁም ብዙ ነገር ለመፍጠር ሞክራችኋል። ለመፍጠር አለ የሞከር ነው። ቀኑ እሚነጋ የሚመሽ አልመሰላችሁም ነበር። ይሄ ቀን የሚመጣ አላሰባችሁትም ነበር። ኖ ኖ ኖ እንደዛ አይደለ አስበናል እኮ እናንተ ናችሁ የፈጠራችሁ የፈጠራችሁትን ራሳችሁ ናችሁ። እኛክ ላይክ ዳኒ እየተጎዳ ነበር ከሱ ጎን ሆን እንጂ እኛ ምንም አይነት ነገር አልፈጠርንም። ሁለታችሁትን እንድትሉ ማላ አላረግንም። ቀለበት እንኳን ሲደረግ እኛ ነበር ስናስተካክል የነበረው ነገሮችን ግን መሀል ላይ የማይሆን ነገር የማይሆን መልስ ሰጠች ከዛ በኋላ ዳኒ በጣም ብዙ እርምጃዎችን ራሱ ጋር ሊወስድ ነበር፣ ገባሽ? በዛን ታይም ደግሞ አንቺ ሌላ ሌላ ነገር ነው አነጋገርሽም ምንሽም ልክ አልነበረ፣ ገባሽ? በወቅቱ እናንተ እንድትረዱኝ ሲጀምር፣ እናንተ እኮ አይመለከታችሁም እዚህ ውስጥ ነገራችሁን። የጠበቃችሁ ለምን እንደጠራችሁ ንገሩ። አሁን ያው ያለው ነገር ነግሮሻል። ዞሮ ዞሮ እዛ ጋር የተፈጠረው ግጭት በሁለታችሁ መሀል ነው፣ እኛ መሀል ላይ የገባ ነው ለማረጋጋት ብቻ ነው። የሰው ነብስ ሲጠፋ ማየት አንፈቅድ አንተ ጋር ጋችሁ ባይዘው ይ እንዴ! የሰው ነፍስ ሲጠፋ ቁጭ ነው? እኔ እናረጋጋቸው ነገሩን ሰላም የምንፍጠር እና ምናምን ስል ነበር። ብዙ ጊዜ እናንተ ነው ሊቻውት ለማድረግ ሞክሬ ነበረ ፍቃደኛ አልነበራችሁም። ዛሬ ተገኘ። እስካሁን ድረስ የት ነበራችሁ? ሰላም የሚበርደው እኮ መጀመሪያ ተጎጂ ሰው ሲረጋጋ ነው። ተጎጂው ሰው የራሱ ላጠፋ ነው እያለ እንዴት ነው ሰላም ይበርደው? ማኪናውን ሊዘል ነው እንዴ? እንደዛን ታይማንቺ ተረጋግተሽም ልታወራ አልነበረም። ወደ ጭቅጭቅ፣ ወደ ጩኸት፣ ወደ ምናምን ነበር ስትገቢ ነገር። አሁን ጊዜው አይደለም እንጂ ለአንተ ፊሊንግ ሳይኖረኝ ቀርቶ አይደለም ምናምን ይሉት ነገሮች ለማስደሰት እንዳታወራ ነገር ልክ አልነበረም። ምክንያቱም አንቺ ነሽ ገፈፍተሽው፣ ገፈፍተሽው ማግባት ፈልጋል ማግባት ፈልጋለሁ እያልሽው በመጣሽ ቁጥር ነው። እሱ ይሄንን ሀሳብ ከእኛ ጋር ተማክረ እንደዛ ዲኮር ለፍተን ምናምን ምናምን ነገር ያደረግነው ገባሽ። ከዛ ያልጠበቀውን ነገር ሲያደርግ ልጁ ወደ ሌላ ነገር ውስጥ ገባ፣ ገባች ከመኪና ለመዝለል እስኪ እስከ መሞከር ድረስ ማለት ነው። እኮ አላጠፋሁም፣ አላልኩም ብቻ እንዳልተረዳችሁ ነገር፣ ምንም ያረግነው ነገር የለም። በቃ በዛን ታይም ጓደኛችን በጣም ኦቨር ሌላ ነገር ሲሆን፣ እንዴት ነው ማንም ጓደኛ ለጓደኛው የሚያደርገውን ነገር አለ፣ አልሞከራችሁም? ቢያንስ መሀል ላይ ሚኮ ነው። ሁለቱም ሲጎዳዱ ነው። አሁን ግን እየተጎዳ ያለው እሱን። አልፈልገውም አልወደውም፣ አላፈቅረውም፣ አላገባውም ብላለች። ግን ሆነም ቀረም ዞሮ ዞሮ አሁን ይሄንን ለመፍታት ነው አሁንም ተመልሰን ወደዛ ነገር ውስጥ መግባት ያስፈልግም ግን ዋና አሁን የጠራውሽ ምክንያት ጽጉ አሁን ይሄ ሁሉ የተሰተችን የነበረውን ነገር እሱ ለማውጣት ነው። ገባሽ? ወደ ነበረው እንትና ልጅ አምጥተው እየደገሰው ነበር እንዴ? ባለፈው አረስታችሁ ሌላ ሴት አምጥታችሁ ነው። አልረሳ ነው የፈለገ ነገር ቢሆን ጓደኛዬ የፈልገ ብትወደው ምን ብትለው ይሄን ያህል ልትጫወቱበት ደግሞ ያልፈቅድም። ገባክ? እኔ ባለፈው ቁጭ ብዬ ድግስ ላይ ነው ያገኘኋቸው። የተጉራ አርሳችሁ እየበላችሁ አይደል እንዴ? አዎ፣ ነገር ነበር ነው። ሰው ተሰብስቦ ሊበላ ሊጠጣ አይችልም ምን በእዛም አይደለም ከእሷ ጋር ሲጀመር ቀለበት ውስጥ እልል እያላችሁ አልነበረ? እንደ ታደርጉላት የነበራችሁት እናንተ ጓደኝነቷ አላሳሰባችሁም? አብረን መብላታችን መጠጣታችን የትም የማታውቋት ልጅ ስማ እኛ ፍቅረ ስማ የትም የማታውቋት ልጅ መታ ቀለበት ሲያስር ምንድን ነበር ያላችሁት? ምንም ነገር አልመሰራችሁም? ምንም አላደረጋችሁም? እንደው በወቅቱ በጣም ደስተኛ ነበራችሁ። ምን ልትሰሩ? ዞሮ ዞሮ ያ ሆነው ሆኗል። በመሀል ብዙ አይነት ግጭት ተፈጥሯል ግን ዋና ዓላማው ምንድነው? አሁን ልጁ ቀለበቱን አድርጓል። በቃ ሄዷል፣ ሌላ በጣም የገፋ ነገር ከልጅቷ ጋር ሄዷል። ስለዚህ አሁን ካንቺ ጋር እርቅ ብቻ እንዲወርድ ነው የፈለገው። እርቅ ሰላም እንዲወርድ ነው ጆስት እሷኮ እርቅ ፈልገሽ ይቅርታ እስከ መጠየቅ እግሩ ላይ ወድቃ፣ እናንተ ነበራችሁ ስታባሯት ስታንቋሸሿት የነበረችው አስታርቁኝ እያለች። ዛሬ ምን ተገኘ ነው? ዛሬ ምን ታያችሁ? ምንድን ነው? ወይስ አልተሳካም የሁለቱ ነው? ወይስ አክስት እንደሆነ ፈልገ ነው እኮ። አረ ለማ አሁን እያልን ሻለው። ጽጌ አክስት መሆን መብትሽ ነው፣ ግን አረ ንቀ ኖ ኖ ኖ ንቀት ነው። ለምን ቢያንስ ብዙ ነገር አሳልፋቸዋል። ጋባሽ ወደፊት የሚሆነውን አናቀም፣ ወደፊት የምታረጉትን ነገር አላቀም፣ ግን በቃ ይሁንሽ። ግልጽ አርገን ነገር የለም ነው። ጥያቄ ደግሞ እናንተ ጓደኛ ምንም እሷ እኔ አንድ ጊዜ አናግረኝ እንኳን ጭቅጭቋን እያወጣችሁ የጓደኝነታችንን አብሮ የመብላታችንን ምንም አይነት ፖይንት ሳይታያችሁ እንትን ያላችሁት ገባችሁ ወይ ደግሞ እዛ ያለው ነገር ከልጅቷ ጋር ካልተሳካና ዳኒኮ ከልጅቷ ጋር በቃ ገብቷል። ብዙ ቦታ ላይ ደርሷል። ገባሽ ነገር ነው ይሄ ሚዜ

አሁን እኮ ወደ ጥፋት ወደ አሁን ብዙ ነገር አሳልፋችኋል። ብዙ ብዙ አመት ቆይታችኋል። ከአንቺ ጋር እርቅ አውርዱ ነው። በቃ ወደፊት አላውቅም ግን

ሰላም ብላችሁ እንጂ ሰላም ማን ባለ ነው? ቆይ ስማ ዳኒ። አይ ቆይ፣ እኔ ነኝ የጠሩት። እንዳለሽም አልነገርኩትም።

ይኸውልህ አሁን አንተም ሌላ ላይፍ ውስጥ ገብታለህ እኮ በግድ እኮ አውሉ እኮ እሱ ቆይ ነው አዲስ ሁለታችሁ ማብርዱት። አሁን የፈለኩት አንተም በዛ ሌላ አንተም ሌላ ላይፍ ጀመርሃል። እሷም በዛ ጋር ሌላ ላይፍ ያው ለማስቀናት ይሁን አላውቅም፣ ብቻ ሌላ ላይፍ ጀምራለች። ሁለታችሁም የየራሳችሁ ላይፍ ጀምራችኋል። ግን በቃ ይሄ ጃስት ፍሬንድሺፑ በዚሁ ይቀጠል ነው የእኛ ጥያቄ። በቃ ሌላው ሰላምታ ያ የእግዚአብሔር ሰላምታ እንኳን ወይስ እሷም ኖርማል ማን ሰርግ ላይ ከኔ ፍቅረኛ መጀመሪያ

ምን ታረገ ዳኒ ኧረ ዝም በል በእናትህ አንተ እንዴ ቆይ ስሚ እኔ እኔ የጠሯችሁ ይኸውልህ አሁን ሁለት ሰዓት እያሰደብከኝ ነው እኮ ሁለት ሰዓት ቆይ አንተ አንተ ቆይ አንተ አሁን ይሄ ላይፋችሁ የየራሳችሁ ነው። በቃ ፍቅር ላይፋችሁ የየራሳችሁ ነው ግን ሰላማው ስራ የምትሰሩም ከሆነ ብዙም ነገር የምታረጉም ከሆነ በቃ ሰላም አውርዱ ነው ገባሽ ሁለታችሁ ተስማሙ ላይፍ ላይ ዘልቅ ይችላል ካሰብሽ ሰው ጋር አለ ሁለታችሁም የራሳችሁ መንገድ ጀምራችሁ ሊሆን ይችላል ግን እዚህ ጋር ሰላም በጣም ጠይቀልኝ አዲስ አበባ ምታደርጊያለሽ ስማ እዛ ይሁት የጀመርሽበት ለምን አቆይም ዳኒ፣ አንተ አዲስ ወጅ ጀምር ያለው በቃ ሰላም ሰጥቶኛል። ብላ ቆይም እዚህ ምን ታደርጊያለሽ? ዳኒ ቆይ፣ ኧረ ነገር ምላፊ ነገር አንተ

ሁሌ እድሜ ልካችሁ፣ መቼም እንደዚህ አትሆኑ። ይህ ስንት አመት ቆይታችሁ ገባሽ? አንቺ በቃ የራስሽን ላይፍ ጀመረ፣ እሱም የራሱን ላይፍ ጀመረ። ግን ሰላም አውርዱ፣ ቢያንስ ሰላም ሰላም። እንኳን መንገድ ሞክሪያለሁ፣ እኔ ሞክሪያለሁ፣ እሱን አልፈለገው። አሁን ስማኝ ፍቅር፣ ምንም ነገር አያስፈልግም። አንቺ ከመሀል ከወጣሽ፣ እኛ ጋር ሰላም ይፈጥራል። ሜሮን ከመሀል አስወጣና ወጣልል። ሜሮ ምንም አላረገችም

ሰላም ብትፈጥሪ ምን ደስተኛ ነኝ። አሁን እያንገበገበኝ ያለው ነገር እስካሁን ድረስ እነዚህ ልጆች ዛሬ ሰላም እንጣላሉበት ምክንያት ነው። ሰላም ይሁኑ እነዚህ ልጆች ጽጌ አጥፍታለች፣ የተጎዳች ነው፣ ያለቀሰች ነው፣ ታማለች ብዬ ሪቻ ሳረጋቸው፣ አንቺ ሪቻ ነው እራስሽ አስበሽ ፈጠሪና እንዴ አን አልፈልግ ምርጫሽ። ቆይ ቆይ ይኸውላችሁ አንድ ቆይኛ ለምን አታዳምጡንም? ፍቅረኛ ሞቾች ሁኑ ተመለሱ እያልን አይደለም። እኛ ጭራሽ በቃ እኛም እያልን ያለው ጀስት በቃ የራሳችሁን ላይፍ ጀምራችኋል። አሁን ታረቁ በቃ ጀስት ሰላም ይውረድ ነው፣ በቃኛ ሀሳብ እንጂ ከዛ በኋላ ወደ ፍቅረኛ ማሪዎችም ተመለሱ። ቡታጅራ ጉታጅ ሄዳችሁ አገኙት እዚያ አዲስ የመሰለ ጀምር ከዚህ አንተ ተው ተው። አንተ በጣም ቀንቶ ነው እንደዚህ የሚለው ቃል ቢኖረው ምናምን ወይ መልክ ቢኖረው አንተ ነው ይመስል ነበረ ቅናት ቀለበት አድርገህ እንዴት አንተ ቡታጅራ ሄዳ የተወሰነ ቦታ ላይ ላስ ጎበኛት ሰው ምናምን እንደዚህ አንገበግባለ ስለ ቀለበት እስካሁን ድረስ አላነሳችም። ባይዘው ይሷ ቅናት ቅናት መልክ ቢኖረው ቁጭ

ምን አገባ እኔ ላይ አኩ ቢያንስ ሰላም እንኳን ላይ በሙሉ ኮንፊደንስ ሰላም ትባባላላችሁ። ቢያንስ ምን ሰላም አሪፍ ነበር።